አሰላሙ አሌይኩም ወረህመቱላ ወበረካቴ። ወድና የተከበራችሁ የሸቀለ ሜዳ ቤተሰቦች እንደምንሰነበታችሁ። ከኔ ጋር ሁሉ አማን፣ ሁሉ ሰላም ነው። እናንተ ግን እንዴት ናችሁ? ተናፍቃችኋል በጣም። እኔ ስለ ሰዎች ማውራት ደስ አይለኝም። ብዙ ጊዜ እሽተኸልኒ እላለሁ ማለት ነው። ምን አገባኝ ግን፣ የመዳም ቅመሞችን ሲመለከት ያናድደኛል እና ማን ነው በግ? በጉ ማን ነው የመዳም በጎች የአረብ ሀገር ጅሎች የአረብ ሀገር በጎች እያሉ ሚዲያ ላይ የሚያናፍሱን ማነው? በጉ እኛ የመዳም ቅመሞች እንኳን በግ ልንሆን አይደለም፣ በግ የሚሉንን ሰዎች ራሱ ገባዬ ወይም ሱፐር ማርኬት ወስደን ሳናስማማ ማማ ሳንጽፍበት ዋጋ መሸጥ እንችላለን። አንችልም? እንችላለን። ይህ ሁሉ ነገር የሚባለው በማን ጉዳይ እንደሆነ ጠንቀቃችሁ ታውቃላችሁ። በአብርሽና በሩታ ጉዳይ። እንደ እውነቱ ከሆነ አብርሽና ሩታ ሊወቀሱ ሳይሆን ሊደገፉ፣ ሊበረታቱ፣ ሊደነቁ የሚገባ ልዩ ኢትዮጵያውያን ናቸው። በጣም በጣም ማንም ያልሰራውን ስራ የሰሩ ሰርተው ህይወታቸውን የቀየሩ ናቸው። ድራማን በሉት ድራማ ብለው ቢሆን በድራማ ቢመጡ እናንተ ከነሱ ጋር ፎቶ ለመነሳት ወረፋት ይዙ ነበር። ምክንያቱም አርቲስቶችን ስታገኙ እንዴት እንደምትሆኑ ያየናችሁ ነው። ቢያንስ ከአስር ዓመት ፎቶ ከአስር ዓመት በፊት ፎቶ ካላችሁ ራሱ አሁን አጥታችሁ እንደ አዲስ የምትፖስቱት አላችሁ። የእውነት ለመናገር ማለት ነው። ግን የመዳም ቅመሞች ቤተሰብሽን አትለውጭም ወይ? እንደዚህ አታረጊም ወይ ለነሱ ይሄንን ነገር ከምትሰጪ ይላሉ። ሳስበው አዎ ችግር አለብን መርዳት የምንችለው ቤተሰብ አለ ያ ሁሉ ሆኖ ግን መርዳት ከቻለ ሰው መስጠት ከቻለ በግ አይባልም በፍፁም ማን ነው የረዳልሁት ማን ነው የሰጠሁት መስጠት በግ አያስብልም። መስጠት እንደውም ራስን ማሸነፍ ለሰው ማሰብ ማድነቅ መቻል ነው ሁሌ አንድን ሰው መንቀፍ ብቻ በጣም ይደብራል። በጣም የሚያስጠላ ባህሪ መንቀፍ፣ የሚሰሩ ሰዎችን እንደዚህ ናቸው፣ እንደዚህ ናቸው ደግሞ እኮ ሰብስበው የሚያሟቸው ሰዎችና የሚሳደቡ ሰዎች አረብ ሀገር ያሉ ሰዎች አይደሉም። አስተውላችሁ ከሆነ ውጭ ሀገር ያሉ ሰዎች ናቸው፣ ከአረብ ሀገር ውጭ የሚኖሩ ማለት ነው። እነሱ ናቸው የሚያሟቸው። ለምንድን ነው እነሱ ኢትዮጵያ ሆነ የሰሩትን ነገር እኛ መስራት ያልቻል ነው ብለው ስለሚቀኑባቸው ነው። የአረብ ሀገር ሴቶች ደግሞ እንደዚህ አዋተው ወርቅ የሚግዙ ገንዘብ የሚስጡ፣ 35% ከ ከመቶ የሚሆኑ የአረብ ሀገር ዩቲዩበሮች ዩቲዩበራቸው ከአስር ሺህ በላይ ሰብስክራይብ አስገኝቷል። በማን ምክንያት? በአብርሽና በሩታ ምክንያት። አብርሽና ሩታ ዩቲዩብ ሲሰሩ ብቻቸውን አይደለም የሚሰሩት፣ ከሰው ጋር ነው የሚሰሩት። ከመዳም ቅመሞች ጋር ነው የሰሩት። የመዳም ቅመሞች በእነሱ ዙሪያ የሚፈተፍቱ ሰርች አድርጉ። አብርሽና ሩታ ብላችሁ ሰርች ስታደረጉ ብዙ ቻናሎች ወጡላችኋል፣ በጣም ብዙ ያደጉ ቻናሎች። እነዛ ቻናሎች ለዛ ለሰሩት ለመዳም ቅመሞች ርዕስ ሆነው ናቸዋል። በየቀኑ መዳም ቤት ርዕስ አይገኝም፣ ምን ልስራ የሚሉ አሉ። አንደኛ ርዕስና ስራ ገቢ ሆነዋል እነሱን ያዩ ደግሞ ብዙ ሰዎች ስራ እንዲፈጥሩ አድርገዋል። ስለዚህ ብቻቸውን አደሉም። አብርሽና ሩታ የመዳም ቅመሞችን ብዙ ብዙ ዩቱበሮችን አፍርተውበታል። የእውነት ነው የምላችሁ፣ የወሎ ልጆች ናቸው በብዛት ተሰብስበው የሚያዋጡት ምናምን። በጣም ብዙ የወሎ ልጆች፣ እኔ ለምሳሌ ትናንትና ብዬ መጥራት ራሱ የምችላቸው በጣም ብዙ ልጆች አብርሽና ሩታን ብቻ ሁሌ እየሰሩ በጣም ትልቅ ዩቲዩበር ሆነዋል ከ10000 እስከ 15000 ሰብስክራይብ ኖሯቸዋል። ቢያንስ በብር ምክንያት ብናሰላው ከኢትዮጵያ ከ300000 ብር በላይ እያንዳንድ ዩቲዩበሮች አስገብተዋል። ከኢትዮጵያ ከ300000 ብር በላይ የመዳም ቅመሞች ገቢ አስገብተዋል። በማን ምክንያት? በአብርሽና በሩታ ምክንያት። አብርሽና ሩታ እንደ ሌላው ዩቲዩበሮች አይደሉም። ብዙ ሰው የእነሱን ቪዲዮ ዩቱብ ላይ ይለቀዋል፣ ግን አንድም ቀን ለአንድ ሰው ለአንድ ዩቱበር ኮፒራይት ስትራክ ልከው አያውቁ ከነ ሌላ ሚዲያ ከሸቱ መለሰ ወይም ከኢቢኤስ ወይም ከሆነ ነገር ግን፣ የ35 ሰከንድ ወይም ደግሞ የአንድ ደቂቃ ቪዲዮ ብትልኩ የእውነቴን ነው የምላችሁ፣ አንድ አንድ ቀን አይቆይም፣ ኮፒራይት ስትራክ ባለ ቻናሉ ይልክባቸዋል። እነሱ ግን እኛም እየሰራን ነው እናንተም ስሩ ያሉ በጣም የሚደነቁ ጎበዞች ናቸው እና ሊወቀሱ ሊነቀፉ አይገባም። የመዳም ቅመሞች የሁሉ ጥቅም ስላላት በግ ልትባል አይገባም። በግ ያላችሁ በጋችሁን ፈልጉ። የመዳም ቅመሞች በግ አይደሉ። ለምትሰጡት ሰው የምትሰጡትን ሰው አውቃችሁ ከሰጣችሁ ወንድጄ ከሰጠሁኝ በግ አይደለሁም። ፈቅጄ ከሰጠሁም በግ አይደለሁም። በግ ማለት የሚሰጠው ለማን እንደሰጠም የማያቅ ነው። እኔ ግርም ይለኛል አንዳንድ ጊዜ በግ ማለት ከፈለጋችሁ፣ ለምንድን ነው እቃ ሰብስ ያደርጓት እነዛ በግ ልትላዋቸው ነው ነው ማትታውቅ ሸቃላ ስትሆን በግ ትላላችሁ። የታወቀ ሰው ግን ለታወቀ ቤት የሆነ ነገር ይዞ ሲሄድ ግን ወይኔ ታድሎ ምናምን ትላላችሁ። ለምን እንደዛ ትላላችሁ? አሁን ለምሳሌ ማነው ስሙ አርቲስት አባይ ቲቪ ላይ የምትቀርበው። አሁን ለምሳሌ እሷ ብትሰጣቸው ወርቅ ገዝታ ወይኔ እንደዚህ እንደዛ አረገቻቸው ትላላችሁ። የእውነት እነሱ ለብዙ ስራፈት፣ ለብዙ ጫጥቃሚ ሰዎች መሰረት የሆኑ ናቸው። ስለዚህ የመዳም ቅመሞች በጎች አይደሉም። የመዳም ቅመሞች ሰርቶ ያሰራቸውን ሰው የደገፉ ብቻ ናቸው እና በግ ያላችሁት አጥኑ መጀመሪያ። ምንድን ነው የሰሩት? ምን ያህል ሰው ይከተላቸዋል? ቪው ብቻ የነሱን ቪው አትዩ። ሦስት መቶ አራት መቶ ቪው የሆነውን ብቻ አትዩ። በነሱ ስር የሰሩት እነማን ናቸው? በነሱ ስም የሰሩት ምን ያህል እይታ አለው? ለዛ ሰው ይሄ እይታ ምን ያህል አስገብቶለታል? ገቢ ብላችሁ ማሰብ አለባችሁ። ስታስቡ ሸቃሊት ናት በጊቱ የአረብ አርባ ሀገር ሴቶች ናቸው በጎቹ፣ ወይስ እናንተ በጊ ያላችሁት ያልገባችሁ በጎች ናችሁ? ያኔ ይገባችኋል። እና ቤተሰቦቼ፣ የአረብ ሀገር እህቶቼ፣ መውደድ ከቻላችሁ ማድነቅ ከቻላችሁ ለሚያስደስታችሁ ነገር አድርጉ። ቤተሰብሽም አስደስቶሻል። በነገራችን ላይ ሰርተው ከማሰራታቸው ውጭ ምን አድርገዋል አልመሰላችሁ? በጣም መዳም፣ በጣም ጩኸት የምታበዛባቸው ምናምን ሂደው እነሱን እያዩ ፈታ ይላሉ። እና ብርሽ ባልነበሩበት ጊዜ ሁልሽም የቱርክ ፊልም ነበር ከፍተሽ የምታዩ፣ የቱርክ ፊልም ከፍታችሁ እሱን እያያችሁ ነበር ልብስ የምትተኩሱት። አሁን ግን እነሱን እያዩ የሀገራቸውን ልጆች እያዩ እንዴት እንደሚለወጡ እያዩ ልብስ ይተኩሳሉ። ባየ የም ነገ ጧት ደግሞ ፈጣሪ ብሎ ሀገራቸው ሲገቡ እነዚህ ሸቃሎችም ዩቱበር ይሆናሉ። ምክንያቱም ብዙ ሸቃሎች ዩቱበር ሆነዋል። ስለዚህ ምንም ችግር የለውም። ሰርተው ስላሰሩን እንደውም ምስጋናና የበለጠ ስጦታ የሚያስፈልጋቸው አብርሽና ሩታ አብረው የሚሰሩ በዙሪያቸው ያሉ የተንቢን ጨምሮ እሷ ስለሆነች ለዚህ መሰረት ያደረገቻቸው መነሻቸው ማነው? ለአረብ ሀገር ሴት የተንቢ የተንቢ ሸቃላ ነበረች። እነሱን አሸቀለች። እነሱ ደግሞ ሸቃላን እያሸቀሉ ነው ያሉት። ስለዚህ ከልብ የሚመሰገኑ እንጂ የሚነቀፉ አይደሉም። ጋምሻቸው እምነት እውነት ከሆነ ልቅላቸው ያድርግላቸው፣ ይባርካቸው። ምናለ ሁሌ ጥሩ ነገር ብንናገር፣ ጥሩ ብንደግፍ። እስ እንኳን ሰርቶ የሚያሰራን ሰው አይደለም ባያሰሩንም። በነገራችን ላይ በሰው ዙሪያ የመጀመሪያ ቪዲዮ ስሰራ ነው፣ ግን ሸቃሊትን ስለሰደቧት ብቻ ነው። ሸቃሉ ሲሰደቡ ደስ አይለኝ። ምክንያቱም የአረብ ሀገር ሴቶች በሙሉ ስለማወዳችሁ ማንም ሰው ጅል እንድላችሁ አልፈቅድ፣ በፍጹም ጂሎችም አይደላችሁም ሁናችሁም፣ አታቁም ወደፊትም አትሆኑም። ሀቢባ ቤት የምታለቅሱ ምናምን ሊባል ይችላል እና ብርሽና ሩታ ናቸው እንደ የእነሱን እንትን ያሏቸው ያመኑት የወደዱት ነው፣ እንደውም የከዳው። ስለዚህ እነሱ ደግሞ ስጡን አላሉ፣ ውደዱን አንቁን አላሉ። ስለዚህ እነሱ ደግሞ ስጡን አላሉ፣ ውደዱን አላሉ፣ አድንቁን አላሉ። መውደድ ከፈጣሪ ነው። ከፈጣሪ ውድ አድርጎ ለህብረተሰቡ ካመጣቸው የሆነ ለመጠቀም የሚወደዱና የሚደነቁ ሰዎች ናቸው። ስለተከታተላችሁን ከልብ አመሰግናለሁ። ሀበከም ማሰላም ሰላም አለይኩም ወራህመቱላህ ወበረካቱህ።